አቤል ክፍሌ ከልጅነት እድሜው አንስቶ ለአመታት የቆዳ ውጤቶችን በማምረት ስራ ላይ ተሰማርቶ ይገኛል። ባለታሪካችን በአፍላነት እድሜው ከወላጅ እናቱ ጋር ይህንኑ ስራ ሲሰራ ቆይተዋል። ሙያውንም የተማረው ከእርሷ ነው። በ በ2014 ዓ ም ደግሞ ከእናቱ ያዳበረውን ልምድ ይዞ የራሱን የቆዳ ውጤቶች በማምረት ለገበያ ማቅረብ ይጀምራል። ቆዳ ከጨርቅ ጋር እና የመሳሰሉት አክሰሳሪዎችን ጭምር ይሰራል። ቦርሳዎች የወንድ፣ የሴት፣ የልጆች፣ የተለያዩ ደግሞ ሽርጦች በሌዘርም ያለ ሌዘር የሚሰራ ቀበቶዎች፣ የወንዶች ዋሌቶች እነዚህን እነዚህን እንሰራለን። አቤል የሚያመርታቸውን ምርቶች ለአንድ ዓመት ያህል ለተለያዩ ሱቆች ሲያስረክብ ቆይቷል። በኋላም የራሱን መሸጫ ሱቅ በመክፈት በስራው ውጤታማ እስከ መሆን ደርሷል። በጣም በየጊዜው ለማሻሻል እንሞክራለን ጥራቱን በየጊዜው ፕሮግረሳችንን እናየዋለን። ያው ከደሞ ሰው የመክፈል አቅሙ ጋርም የሚስማማ ለመስራት በዛው እኩል ለእኩል እንሞክራለን። ግን አሁንም በመሀል ሚድል ላይ ያለው ክላስ በጣም የኛ ተጠቃሚን አይነት አለው። ከሙሉ ለሙሉ ቆዳ ያልሆኑ የሆኑ የጀርባ የሻንጣ ምናምን እንደሚባለው የተለያየ አይነት አለ። ግን እንዲሁ ከመነሻው ብንሄድ ኤቲም ያዣ ከምትባል ትንሽዬ ካርድ ቢዝነስ ካርድ መያዣ ከሷ 500 ብር ነው፣ ወይ ቁልፍ መያዣ ከሚለው ጀምሮ፣ ከ500 ጀምሮ እስከ 10 ምናምን ዋጋ አለው ማለት ነው። ባለታሪካችን አሁን ላይ ከራሱ አልፎ ለአስር ሰዎች የስራ እድልም መፍጠር ችሏል። ዲዛይነር አለን። እሱ ዲዛይን ካደረገ በኋላ እኛ እንሰራዋለን ማለት ነው። አራት ዓመት ሰርቻለሁ በዚህ በቆዳ ስራ ማለት ነው። የተለያየ ቦታ ሰራ ልምድ ይገኛል። አንዱ ካንዱ ያው የተለያየ ልምዶች እናገኛለን ማለት ነው። እዚህ ስራ ላይ ያው ከእንትን ካልኩኝ ሙያውን ከወሰድኩኝ የራሱ የሆነ ከፍታለ ብዬ አስባለሁ፣ ወደፊት ማለት ነው። አሁን ላይ ከሀገር ውስጥ ገበያ ባለፈ ለውጭ ገበያ የማቅረብ እድሉ እንደገጠመው አቤል ያነሳል። በቀጣይም የሚያመርታቸውን ምርቶች በሰፊው ወደ ውጭ ለመላክ መዘጋጀቱን ይናገራል። አላማችን ያው የሀገር ውስጥ ብቻ ድርሽ እንትኑን ማሟላት ብቻ አይደለም፣ ኤክስፖርትም ማድረግ፣ ብራንዱ ታዋቂ የሆነ ኢትዮጵያን ሪፕሬዘንት የሚያደርግ እንዲሆን ነው ፕላናችን። ኤክስፖርት አድርገን እናውቃለን። በእጅ ደግሞ ግለሰቦች የሚወስዱት ወደ ውጭ ሀገር በጣም እሱ፣ ደሞ በጣም ብዙ አለ እና ወደፊት ፕላናችን ከ ኳሊቲውን በጣም ጨምረን ረጅም ጊዜ ተጠቃሚው ሊያገለግለው የሚችል ቦርሳ ነው ለመሸጥ ነው ሀሳባችን። እና ብራንቾችም ብዙ እያስፋፋ ያው የሰው ኃይልም ተጨማሪ የሰው ኃይልም የመቅጠር ፕላን አለን።